በምቼ ጀምራለሁ። ብራቦ ሳምሪ ይበረታታል። የልብ ልብ ተሰምቷታል። ገምቼ ቼልሲ ከአርሰናል አርሰናል ይህን ያህል ይህን ያህል አለሽ ወይስ አርሰናል አርሰናል? በቃ ከባድ ጨዋታ ስለሆነ ሲ ፓላስ ከኤም ዩናይትድ ኩልምጫውን ትወኝ ክሪስታል ፓላስ ከማን ዩናይትድ አቻ ቀሩ። ትገምታለህ? የክሪስታል ፓላስ እና የማንችስተር ናይትድን ጨዋታ ክሪስታል ፓላስ ያሸንፋል። ከምር? አይ ይህለዚ መስጠት አለባቸው ግን ይሰጣሉ ብዬ አልተማመንባቸውም። ክሪስታል ፓላስ ያሸንፋል። እንትን ለቀዳሚው ድምቀት ነው። አርሰናል ከቼልሲ አቻ አሪፍ ነው በጣም ብያለሁ። በቃ የእኔ ግምት በጣም አሪፍ ነው። አድማጮችም ግምታቸውን ኮመንት አድርጉ። ያው የነሱ ግምት ልዩ ግምት ነው። ምን ፈልገው መሸለም ስላለው ማለት ነው፣ መሸለም ስላለው። እሺ ከአርሰናልና ቼልሲ ጨዋታ ጋር በተያያዘ በእኔ እምነት የእውነት ለመናገር ዴክላን ራይስን አለማድነቅ አድነቅ ጋብርኤል ማጋሌሽን በተመለከተ አስተያየት አለመስጠት አይቻልም። ስለዚህ እነሱ ላይ ትኩረት ተሰጥቶ ሲሰራ የነበሩት ፕሮግራሞች በሙሉ ልክ ናቸው፣ ተገቢ ናቸው። ነገር ግን የተረሳ ሊረሳ ግን የማይገባው ትሮሳርድ የሚባል የሚገርም የውድድር ዓመትን እያሳለፈ ያለ ተጫዋች አለ። ስለሱ ትንሽ መናገር አለብን። ስለ ሪካርዶ ካላፊዮሪ እና የሪካርዶ ካላፊዮሪ ጥሩ መሆን ለትሮሳርድ የፈጠረለትን ምቾት በተመለከተ የተወሰኑ ነጥቦችን ብንነጋገር በጣም ደስ ይለኛል። በጣም አሪፍ ነው። በጣም አሪፍ ትሮሳርድ በዚህኛው ጨዋታ ላይ ይኖራል አይኖርም የሚለው ሞስት ላይክሊ ይኖራል፣ ይኖራል። አዎ፣ በጣም የተረጋገጠ ነገር አልወጣም እስካሁን ድረስ። ምክንያቱ ማለት ጉዳቱም ያን ያልተገን ነው አልተነገረ ደግሞ ሪስክም መውሰድ እንዳልፈለገ አርቴታ ያስታውቃል። ማለት ቶሎ ነው በቃ የሆነ ስሜት እንደተሰማው ቶሎ ተቀይሮ እንዲወጣ እንዳደረገ እና በቀጥታ ወደ መልበሻ ቤት ስለሄደ ምናልባት ጉዳቱን በተመለከተ ትንሽ ስጋት ያላቸው ተከታታዮች እንዳሉ እንረዳለን ግን ያን ያክል ከሜዳ የሚያርቀው ነው እንዳይሰለፍ የሚያደርገው ነው ለዚህ ያክል ጊዜ አይጫወትም የሚል መረጃ አልወጣም። እስካሁን በጉዳት ስጋትም ስሙ አልተነሳም። በጥንቃቄ ሲባል ይወጣ ነው ይመስለኛል። ግን የትሮሳርድን ጉዳይ ካነሳን አንድ ሁለት ሶስት ነገሮች የሚገርሙኝን አስቀድምን እድሉን ከሰጠሽ፣ የመጀመሪያው ትሮሳርድ አርሰናልን የተቀላቀለበት መንገድ ካልተረሳ በጣም የሚገርም ነው። ሚካኤሎ ሙድሪክን ነበር አርሰናል ማስፈረም የፈለገው የለፋው ከፍተኛ ጥረት አደረገ፣ ሚካኤሎ ሙድሪክን የራሱ ለማድረግ በኋላ ተጫዋቹ ወደ ቼልሲ ተጫዋችነት አዘነበለ ና ቼልሲን ምርጫው አደረገ። ስለዚህ ሚካኤሎ ሙድሪክን ሲያጣ ትሮሳርድን በ ሰባት ሚሊየን አስፈረመ። የዛን ሰዓት ላይ ያው የአቶ አለመቅረት ሲባል የተደረገ ዝውውር ይመስል ነበር አይደል። ከዛ በኋላ የሚካኤሎ ሙድሪክ የእግር ኳስ ህይወት እንዴት ባለ አቅጣጫ ሄደ፣ የትሮሳርድስ የሚለውን ነገር ስታነሺ አርሰናል ምን ያህል እድለኛ እንደሆነ የሚያሳይ ይመስለኛል። የመጀመሪያው ሁሌም ባሰብኩት ቁጥር የሚገርመኝ ነገር ሄ ስለሆነ ነው የማስቀድመው። ሁለተኛው የአርሰናል የዚህ ክረምት ውሳኔ ለብዙዎቻችን የሚገርመን ወደ ስምንት የሚደርሱ ተጫዋቾችን ስላስፈረመ ሰባት አውት ፊልድ ፕሌሮችን እና አንድ ግብ ጠባቂን ስላስፈረመ እሱ ሊሆን ይችላል የሚገርመን ሳምሪ ነገር። ግን ከሁሉም በላይ ሊገርመን የሚገባው አሁንም ከዚሁ ከትሮሳርድ ጋር በተያያዘ የወሰነ ውሳኔ ነው። ትሮሳርድን እኮ አርሰናል ለመሸኘት ወስኗል። ትሮሳርድ እኮ ሄዶ አሉልም ውስጥ ክለብ እኮ እየተመረጠ ነው። ከክለቦቹ ጋር እኮ ስምምነት ላይ ተደርሷል። እድሜው ሰላሳ ነው። እዛ ቦታ ላይ እነ ማድወኪ አይነት ተጫዋቾች በአማራጭነት ለማርቲኔሊ እየፈረሙ ነው። በኋላ ይሄ ልጅ የጣሊያንን ክለብ ነው የሚቀላቀለው፣ የቱርክ ክለብን ነው የሚቀላቀለው፣ ወደ ሳውዲ ነው የሚሄደው እየተባለ በክፍያና በጥቅማ ጥቅም ጉዳይ ላይ ስምምነት ደረሰ ሲባል የሚገርም ዩተርን፣ የሚገርም መታጠፍ ታጠፍ አርሰናል ድንገት ማንም ሳይሰማ ሂደቱን በተመለከተ ምንም መረጃ ምናምን ሳይወጣ ሳያንኮሻኩሹ እነሱ አርሰናልና ትሮሳርድ ውላቸውን አድሰዋል። ተባል። የውል ዘመኑ አይጨመርለትም። ሁለት ዓመት አለው። ሁለት ዓመቱን ይጨርሳል። ነገር ግን ሁለት ዓመቱን አሁን ባለው ደሞዝ ሳይሆን በተጨመረ ደሞዝ ይቀጥላል አሉ። ዋው! ምንድን ነው አርሰናል ያሰበው? ተባል። ምን ሊያረግለት ነው? ትሬድ ባላንሱን ለማስተካከል ሲል በጣም ብዙ እየገዛ ስለሆነ ወጪውን የሚያግዘው ገቢ መፍጠር ስላለበት ሁ አር አቬለብል ምናምን ስትይ አንዱ የነበረው እኮ ትሮሳርድ ነው። ግን ድንገት ድንገት በተደረገው መታጠፍ አርሰናል ለልጁ የደሞዝ ማሻሻያ አድርጎ ሁለቱን አመት ከኔጋ ትቀጥላለህ አለው። ትሮሳርድ ተስማማ። ከዛ ማርቲኔሌ ማርቲኔሌ ሊሄድ ይችላል ምናምን ምናምን ተባለ። ከዛ የሆነ ጨዋታ ላይ ተቀይሮ ነው የገባው ትሮሳርድ ተቀይሮ ገብቶ ጎል አገባ፣ አሲስትም አረገ። ከዛ በኋላ ባለፉት አስር ጨዋታዎች በዘጠኙ የመጀመሪያ ተሰላፊ ነው። ምን አይነት ነገር ነው ነው የምትወቁ? ይኸውልሽ ዙቤሜንዲን ሲገዛ ኢዜን ሲገዛ ማድወኬን ሲገዛ እነ ሞስኩዌራን ሲገዛ ልክ መሆን አንድ ነገር ሆኖ ሊሸጠው ነው ከተባለ በኋላ ሁሉም ነገር ያለቀ ከመሰለ በኋላ ትሮሳርድን፣ ኖ ኖ ኖ ትቆያለህ ደሞዙ ተጨምሮም ቢሆን ከኔጋ ትሆናለ ምናምን ሲለው እና በዚህ መጠልክ ሲሆንለት መቶ ስፍት ሲልለት አይደንቅም ወይ? አይገርምም ወይ? ሁሌ ሳስበው ከሚገርመኝ ያርሰናል አንዱ ውሳኔ ይሄኛው ውሳኔ ነው። ሳምሪ ከዛ ኖቬምበር አሁን እያለቀ ያለው ወር እንደ ትሮሳርድ እኮ የተመቸው ሰው የለም እኮ በዚህ ወር። ኦልሞስ ለአርሰናል ለመጫወት ወደ ሜዳ በገባባቸው በእያንዳንዱ ጨዋታ ወይ ጎል አግብቷል ወይ አሲስት ሌላ የሚደንቀው ነገር የትሮሳርድ አቬለብሊቲው ትሮሳርድ ማለት ተወደደም ተጠላም አርሰናልን ከተቀላቀለበት ጊዜ ጀምሮ በአርቴታ ብዙ የመጫወት እድል የተሰጠው ተጫዋች እሱ ነው። ማንንም ብትጠይቂ ይህንን ጥያቄ አዎ ብሎ አይመልስልሽ። ትሮሳርድ አንዱ አርሰናልን የሚለቅ የሚመስለኝ እኮ ጌም ታይሙ ስላነሰው ነበር የሚመስለኝ ተቀይሮ ስለሚገባ ወይ ተቀይሮ ስለሚወጣ ምናምን ነው እንጂ አሁን ይኸውልሽ እሱ አርሰናልን ከተቀላቀለበት ጊዜ ጀምሮ ሳካ በዩ ሳሊባ በይው ማጋሌሽ በዩ ማንንም በተጠሪ የትሮሳርድን ያህል በብዙ ጨዋታዎች ላይ አርሰናልን ወክሎ ወደ ሜዳ የገባ የለም፣ የትሮሳርድን ያህል ትሮሳርድና ቨርሳቲሊቲ በተለያዩ ቦታዎች ላይ መጫወት። እሱን ብትጠይቂ ሁሌም የሚናገረው እኔ በጣም የሚመቸኝ በግራ መስመር በኩል ስጫወት ነው፣ ያ የሚመቸኝ ነገር ግን ደግሞ ትሮሳርድ ባለፈው የውድድር ዓመት አንድ ሺህ ደቂቃ አጥቂ የሆነው ተጫውቷል። ዘጠኝ ቁጥር ቦታ ላይ አንድ ሺህ ደቂቃ ብዙ ነው። ሌላው ቀርቶ በቀይ መስመር በኩል ተጫውተዋል። አርቴታ ለምንድነው ምንድ ነው የምትወደው ይህን ልጅ ብለው ጠየቁት። ምንድ አቀመሰህ እንዴ መድኃኒት በጣላ ምን እሱን የሚያስወድድ ሌላን የሚያስጠላ የሆነ ነገር ምንድን ነው ምናምን። አንደኛ ሂዞሎ ሳፈለብል ይሄ ሁሉ ያርሰናል ተጫዋች ተሰበርኩ፣ ተቀነጠስኩ፣ ተጎዳው ምናምን ሲል ትሮስ አርድጋ የለም አሁንም እመኝኛለ ይደርሳል ለነገው ጨዋታ። ሂዞሎ ሳፈለብል ማጋሌሽ ሲጠየቅ ምን አለ? ማን ነው ራሱ ላይ በደንብ እንደዚህ ፊዚካሊ ምናምን የሚሰራው ምናምን ሲባል ካይ ሃቨርትስ አለ በጣም ነው ዳምፔልም ባርቤልም ምናምን የሚሰራው ከሃቨርትስ ነው ምናምን አለ እና ጂም ውስጥ ይሰራል ሙሂዝ ሞር መስኩላር አሁን ምናምን ምናምን አለ ከዛ ይህን ጥያቄ መልሶ ሊያልፍ ሲል ትሮሳርድ ትዛለህ አንድ ሰው ልጨምር በእናት አለው ጥያቄ አንድ ሰው ልጨምር ስለሌላ አንድ ሰው ስም ልጥራል ኦኬ ማንን ነው ትሮሳርድ አይተሹ እኮ አይመስልም። አቬላቢሊቲ ወይም በእያንዳንዱ ጨዋታ ላይ ተጎድቶ ጌም ሚስ የማያደርግ እሺ፣ ላስገርምሽ ሌላ መረጃ ነግሬ እስከ ዛሬ ድረስ በአርሰናል ተጫዋችነቱ ሶስት ጨዋታ ነው ያለፈው፣ ሁለት መጠነኛ ጉዳት፣ አንድ በቅጣት አለቀ። ሌላ ምንም የለም አለ። ሁሌም አሰልጣኙ እስከፈለገው ድረስ እሱም በተመለከተ ትልቁ ክርክር ምርጥ ተቀያሪ ነው ወይስ የመጀመሪያ ተሰላፊ የሆነው ሲጫዋት ነው የሚቀናው ነው። አርቴታ ተቀያሪ አትበሉብኝ ይላል። ተጫዋቾቹን እኮ ተቀያሪ አይልም። ፊኒሸርስ፣ ጨዋታ የሚጨርሱ ተቀይረው ገብቶ የሚጨርስ አሉ አይደለ? ከእነዚያ ደግሞ አንዳንዴ ይላል አርቴታ ጀማሪው ሳይሆን ጨራሹ ነው ወሳኙ ይላል አሁን አው ማን ነው ተቀያሪ ወንበር ላይ ቁጭ ያረገው ሲባል የሆነ ያልታመነ ሁለተኛ ምርጫ ሁለተኛ ምርጫ የሆነ ምናምን ነገር ነው አይደል? አርቴታ ይቺን ቃል በምንም ተአምር ተጫዋቾቹ ፊት አይጠቀምም። በምንም ተአምር ነው ምልሽ የሚለው ምንድን ነው? ፊኒሸርስ ነው የሚላቸው ጨራሾቹ። ይህንና ምሳሌ ጥቃስ ብትው ባየር ሚኒክን ስናሸንፍ ማድዌኬ ጨዋታው እንዲጨረስ እኮ ነው የገባው። ገብተው ጨረሰ አገባ ማርቲኔሊ ጨዋታውን እንዲጨርስ ነው ያስገባሁት። ጨረሰ። ልጅ ካላፊዮሪ ጨዋታውን ጨርስልኝ ብዬ ነው ያስገባሁት። አሲስት አረገ። እነዚህ ተጫዋቾች ተቀያሪዎች፣ ሁለተኛ ምርጫዎች፣ የማይፈለጉ አነስተኛ ፍላጎት እነሱ ላይ ያለኝ አደለም፣ በጭራሽ አደለም። ጨዋታውን የሚጀምሩ አሉ። ጨዋታውን እንዲጨርሱ ሚሽን ተሰጥቷቸው የሚገቡ ተጫዋቾች አሉ። ግን በዘንድሮ የውድድር አመት ትሮሳርድ ለአርሰናል ወሳኝ ነው ካልን በአብዛኞቹ ጨዋታዎች ላይ የመጀመሪያ ተሰላፊ ነው። ስለዚህ ይህንን ተጫዋች ምርጥ ተቀያሪ ወይም አርቴታ እንደሚለው ቤስት ፊኒሸር ነው የምንለው፣ ወይስ ቤስት ስታርተር ነው የምንለው ነው። አሁን ምን ተመቸህ ሲሉት እሱ የተናገረው ነገር ካላፊዮሪ ነው አለ። ይቅርታ ነኩ፣ በቃ ምንም ማድረግ አልችልም አለ። ይቅርታ እዚያው ቦታ ላይ ስኬሊ ነበር አለ። ስኬሊ ሲከላከል አሪፍ ነው፣ መሀል ሜዳ ድረስ እስከ መምጣት ድረስ በጣም አሪፍ ነዋል። ከካላፊ ወሪን በተመለከተ ግን እብድ ነው፣ ል ካላፊ ወሪ ልዩ ነው አለ። የመስመር ተከላካይነቱን ስራ ይሰራል፣ አጥቂው ጋር ታገኘዋለ፣ በቀይ መስመር በኩል ታገኘዋለ፣ መሀል ላይ ታገኘዋለ። ገደብ የለውም እንደ ስኬል አለ። ወዝ ራይት ልክ መሆኑን የምታውቂው ደግሞ አሁንም ከየቅርታ ጋር እንደገና ይችኑ የበቀደሟን ባየር ሚኒክን እና የአርሰናልን ጨዋታ ነው ምሳሌ ማረጋል ስኬሊ አቅቶት የነበረውን ነገር ካላፊዮሪ ተቀይሮ ገብቶ እንዴት እንደቀየረው እረፍ አለው። የባየር ሙኒክን ተጫዋች አረፈ። ያም ተቸግሮ ነበር። ይሄኛው አሲስት አረገ። የልጁን እንቅስቃሴ ሙሉ በሙሉ ተቆጣጠረው እና ካላፊዮሪ ምቾት ሰጥቶኛል አለ። በቃ ምቾት በደንብ ነው ይሰጠኛል፣ እመኑኝ። እኔ ከዚህ በፊትም ተናግሬ ነበረ አርሰናል ካስፈረማቸው ተጫዋቾች ተቀይሮ ሲገባ የሚያስፈራኝ ለተጋጣሚዎቹ የምፈራላቸው ትሮሳርድ ሲገባ ነው ብዬ ነበር። እመኝኝ ነገም ልዩነት መፍጠር ከሚችሉ ተጫዋቾች መካከል አንዱ ትሮሳርድ የመሆን እድል አለው ላለሁ ኔ ያስኩብሽ ሰዓቱን አንቺ። ደሞ አይ በጣም አሪፍ ነገር ነው እንጂ አሁን ይሄ ብዙ ትኩረት ያልተሰጠው ጉዳይ ይመስለኛል። ትሮሳርድን በተመለከተ ሰዎች ያላቸው ሀሳብ፣ አመለካከት እንዴት ነው የሚለውን ብዙ ጊዜ ጨዋታ የመሰለፍ እድል የማይሰጠው ተቀይሮ የሚገባ አይነት አስተሳሰብ ነው ያለው። ግን በጣም በትንሹ የሚፈለግ ነው ይመስልሻ? እንደዛ ነው የሚመስለው። ግን ያ አይደለም እውነቱ። አንድ አሪፉ ነገር በዘንድሮ የውድድር ዓመት የተመለከት ነው ከትሮሳርድ ጀማሪ ነው፣ ጨዋታ እየጀመረ ነው እና በጣም አሪፍ ነው ደግሞ ፐርፎርማንሱ። ስለዚህ ተቀይሮ ሲገባ ነው ትሮሳርድ ለውጥ የሚያመጣው ውጤት የሚያመጣው የሚለውን ሀሳብም በዛው እየቀየረ እንደሆነ በደንብ እንረዳለን። ቀላል አይደለም መቼም። አይፈለግም ትሮሳርድ ይሂድ ምናምን ሲባል የነበረው ነገር አንድ፣ ሁለተኛ ደግሞ አርሰናል የሚፈልገው ማርቲኔሊን ነው። እድሜው ገና ሀያ አራት ስለሆነ ማርቲኔሊን ረጅም አመት የመቆየት እድል አለው እና አርቴታም ለማርቲኔሊ ጥሩ ስሜት አለው። ትሮሳርድ ነው በቃ መልቀቅ ያለበት ተብሎ አስተያየት ሲሰጥ የነበሩት ጉዳዮች በአእምሮ ደረጃ ካየኸው ያለመፈለግ ስሜትን ሊፈጥሩ ይችላሉ። በትሮሳርድ በኩል ግን በጣም ጥሩ ነገር፣ ምን አይነት ተጫዋች እንደሆነ እንደገና በስራ የገለጠበት የውድድር ዓመት ነው ይሄ የውድድር ዓመት ብዬ ነው የምረዳው። አንድ በጣም ደስ የሚለኝ ነገር ነ ስለ ትሮሳርድ አንደኛ ደክሞ አዎ ደስ ይለኛል፣ ደክሞ አይቼው አላቅም። ደክሞት እንደዚህ በቃ አቅቶት ሜዳ ላይ ምናምን ያየሁበትን አጋጣሚ አላስታውስም። በጣም ጠንካራ ነው። ምናልባት ቅድም ያነሳኸው በጂም ውስጥ የሚያሳልፈው ጊዜ ለዚህ ረርቶት ሊሆን ይችላል። በጣም ብዙ ጊዜ በቃ በዛ አይነት ጥንካሬ ውስጥ ነው ማየው። ሁለተኛ ደስ የሚለኝ ነገር እሱ ጋር ከሆነ ኳስ ያለው አትጠራጠር፣ ወይ ለሌላ ሰው ያቀብላል ወይ ራሱ የሆነ ነገር ያደርገዋል እንጂ አይበላሽ። ብዙ ጊዜ የማየው ነገር እሱ ነው። አሁን ማርቲኔሊ ለምሳሌ ከኳስ ጋር በጣም ጊዜ ያጠፋል አደለ እና ልክ እሱ ጋር ሲሆን ብዙ አርሰናል ደጋፊዎች አንደኛ ይበሳጫሉ፣ ብዙ ጊዜ ያጠፋል፣ ሁለተኛ ደግሞ እንደሚበላሽ እንደሚቀማ ምናምን ታውቀዋል። ያንን አይነት ነገር በተደጋጋሚ ስለሚያጋጥም ማለት ነው። ትሮሳርድ ጋ ግን ያ አይነት ችግር እኔ ብዙ አይቻላቅ። ወይ ጥሩ አድርጎ ራሱ ይጠቀመዋል ካልሆነም ደግሞ ለራሱ የቡድን አጋር ያሻግረዋል እንጂ ያ ኳስ እንዲበላሽ የሚያደርግበት አጋጣሚ በጣም የተወሰነ ነው፣ ትንሽ ነው። ያን ያክል ስጋት የሚፈጥር አይደለም። እና እነዚህ ጉዳዮች የትሮሳርድ የተለየ ጥንካሬ ናቸው ብዬ ነው እኔ የምማስበው። አዎ በነገው ጨዋታ ላይ የእሱን ወሳኝነት እንዴት ትገልጫል? በጣም ባጭሩ፣ አንድ ደቂቃ ነው የቀረን። ቅድም ያልከው ይስማማኛል። እኔ ልዩነት የሚፈጥር ተጫዋች ካለ ትሮሳርድ ነው በሚለው ነገም ወደ ሜዳ የሚገባ ከሆነ። ምክንያቱም የአሁን ያለበት ወቅታዊ ስሜት ራሱ የሱ ስታየው አሪፍ ሙድ ላይ ነው ያለው። በየጨዋታው ላይ የሚያደርገው ነገር ጥሩ ብቃት ላይ እንዳለ በደንብ የተመለከት ነው። ቅድም የማንቸስተር ዩናይትድን ወሬ ስናጠቃልል አንድ ታሪክ ነግሬሽ ነበረ። አንድ ታሪክ ደግሞ ልንገርሽ፣ የጁሪያን ቲምበርን ታሪክ ነው ምነግርሽ። ጁሪያን ቲምበር አንድ ጥያቄ ጠይቆት፣ ለእኔ ጥያቄው ኖርማል ነው። ጥያቄው የቀረበበት መንገድ ግን ውብ ነው። በዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግ ምርጡ ፉልባክ ጁሪያን ቲምበር ነው። አሁን ጠያቂው ይህንን ጥያቄ ሲጠይቀው አሁን ቀጥሎ ምነግርህን ነገር ያለው ማን ይመስልሃል? አለና አሁን ያልኩሽን አለው። በዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግ ምርጡ ፉልባክ ጁሪያን ቲምበር ነው ብሎ የተናገረው ሰው ማን ይመስላል? አለ አይሮነ ነው ሜቢ፣ እናቴ አላ። ከምር ነው እንደ ሌላ ማን ይለኛል አላል፣ እንዲ እና አለም በሙሉ እያወራ እኔ እኮ ዘ ቤስት ፉል ባክ ራይት ነው በእንግሊዝ ፕሪሚየር ሊግ ተብሎ እኮ ብዙ ሰው አስተያየት የሚሰጥበት ነው። በጣም በእሱ የሚስማማ ቤተዛ ካላፊሪ እንዲ። አዎ እውነት፣ እውነት እንደዛ። እኔ ብዙ አስተያየት አይቻልም። ጋሪ ኔቭል ነው ያለው ይሄንን ይህንን አስተያየት ዘ ቤስት ፉል ባክ ያለው ጋሪ ኔቪል ነው። እሱ ግን ሀምብል ስለሆነ እናቴ እንጂ ሌላ ማን ይለኛል? ምናልባት አርቴታ ምናምን እንኳን አይለምማያለ በቃ። አብራችሁ ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት እጅግ አስደሳች ቅዳሜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። በሚደረጉ ጨዋታዎች ዙሪያ ተጨማሪ መረጃዎችን ወደ እናንተ ማድረሳችንንም እንቀጥላለን። ሰላም ለናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። 2010